ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። ፈጣሪ ሆይ ይቅር በለኝ። ግን በምንም ማግኘት አልቻልኩም። ፍቄ እና ወይኑን ባለፈው አይታችሁታል። በጣም በጣም አናዶኛል እና ለምን ካሜራ ማን ባያድነኝ ኖሮ በጣም ገራሚ ፕራንክ ነበረ ሊያረጉኝ የነበረውና ስለዚህ ዛሬ እኔ ደግሞ ልበቀላቸው ነው ማለት ታውቃላችሁ ፍቄ በጣም ድንጉጥ ነው። እግዚአብሔር ምስክሬ የእውነት እውነትም ፈጣሪ ማልካም ወንድም ሰቶኛል። በኮሜንትም አይቻለኝ እና ኮሜንታችሁን እጅግ በጣም አመሰግናችኋለሁኝ። ማለት ያው የሰው ልጅ ሰይጣን ነው መጀመሪያ የሚያሳሳተው። እውነት ለመናገር ከዚህም በፊትም ሳቀው እኔ ምንም አይነት ክፋት አላየሁበትም። ግን ደግሞ አሁን ላይም ለእኔ በተለይ አሁን ካለውበትም ነገር አንጻር በጣም ብዙ ነገሮችን ይመክረኛል እንደ ሴትነት እንዳልጎዳ በጣም በብዙ ነገር ሰፖርት ያደርገኛልና፣ በዚህ አጋጣሚ እንግዲህ ያው ይህን ቪዲዮ ስለምታዩ አትፍቄ አመሰግናለሁኝ፣ የኔ ምርጥ ወንድም ከዚህ በተጨማሪ እንግዲህ ያው እንደሚያዛዝን አውቃለሁ። ይህ ፕራንክ በጣም እንደምታዝን አውቃለሁ። በጣም ገራሚ ፕራንክ ነው የማረጋችሁ። እንግዲህ ይሁን እንደምታዩ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምንም ነገር አላወቅኩኝም፣ ግን ማን ሰው የሆነ ነገር ሆንኩኝ ስል የእውነት እንባ ነው የምቀድመው። በጣም ነው የሚያለቅሰውና ስለዚህ በጣም የሚገርም ፕራንክ ላደርጋችሁ አስቤ ያለሁ ከምገርማችሁ ነገር እንደዚህ ሆኜ ከምመጣ ብዬ እዚሁ ጋ ደርሼ ነው የጠመጠምኩት። ካሜራማን ያለ በተንኮል አጋዥ አይደል እንደ ስለዚህ ውድ ቤተሰቦቻችን ሼር ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ በጣም በጣም በጣም አመሰግናለሁ። ሆይ ወዳችኋለሁ፣ አክብራችኋለሁ። እስከ መጨረሻ ይህም ቪዲዮ ተከተሉት፣ አመሰግናለሁ። እንዴት ነው ግን የምታውነው አንት? ይህ ቦርሳው ንት አለለት ዛሬም አንድ ነገር፣ አዎ ቦርሳው እውነትም ይናቃለሁን ከቦርሳው ነው የያዘ

እሺ፣ እኔ ዳግም እንደው ፍራንክ ነግረሻ

ቆይ ባጃጅ ልትራ እንዴ? እንደዚህ ሆነሽ ወይ ነው አጥሚት ስርልኝ ፍቄ። በእናትና አደውልና ቁጭ በለ ፍቄ። ባጃጅ ለምን ነው ማለት ነው? ባጃጅ ይዘልኝና

አሁን ሐኪም ቤት ሰዳትና፣ ሄደን ክስ እንል አለ። ቆይዚም የሆነ የሚያሽ ሰው አለ፣ እዛም እንሄዳለን። ካልሆነ ራጅ መነሳት አለባት። እንዴት ነው እንደዚህ? እኔ ቆይ፣ ባጃጁ ይምጣ እና ሌላ ነገር እንትን ብሎሻል። በተጎልተሽ ወይ ለዚህ ቀን እንኳን ለአንቺም መሆን አጣት ንገሪኝ፣ ግን ስልክሽ የተደወለበት ስልክ አለ፣ ስልኩን ስጭኝ። ስልክ ላይ ነው ቤት። እሺ፣ አይ ይሁን። ንገሪኝ፣ አሸፍኝኝ፣ በእውነት ንገሪኝ፣ ንገሪኝ እኮ ንገሪኝ። አንቺ አይገባማ ጎርቶች ምን ስብራት ነው? ወይስ ባጃጅ ይመጣል እንሄዳለን። የተሻለ ወገሻ አለ ደግሞ እዚህ። እሺ፣ ወይኔ በእግዚአብሔር ይቅርበል። ወደዛ ይችላሉ ወይ? በእግዚአብሔር ይቅርታ፣ ይቅርታ። በእግዚአብሔር

እንኳን አይደለም ስለ መሰበር ቀርቶ ክፉ የሚያስብልሽ ሰው አንፈልግም። እግዚአብሔርን ወንፍቅ ተረጋግተን ማታ በእናትህ እሺ፣ ይቅርታ

እኔ ግን ሌላ ነገር ነበር በቃ እንዴት ትመልሳቸው? በቃ ግራ ገባኝ። እግዚአብሔር ማለት እንዴት እንደምትመልሻቸው ግራ ገባ። እኔ በቃ ዝም አልኩኝ። ምክንያቱም ምን ልበል? ምን ላደርግ? እግዚአብሔርን በጣም ነበር ሄደ ነበር እሺ እንደዚህ ያቀላን ቃል ፍራንክ የሚባል

የምር ግን ትመጣ ነበር ነው በጣም ሰው አንተ ነው አልቀልድም እውነት አልቀልድም ውድ ቤተሰብ በጣም ይቅርታ የእውነት እኔ በቃ ለመፈተን ለመገመት ነበር